ቅዱ ቅዱሳን ማን ናቸው የምናየውም በዚያ ውስጥ አሁን እናስታውሰው። እነሱም ቤተክርስቲያን ታሪክ ስራ የተሰራበት ወይም ደግሞ ከፍ ያለበት ለሁለተኛ ጊዜ ከፍሬምናጦስ በኋላ በተስዓቱ ቅዱሳን እነዚህ ተስዓቱ ቅዱሳን ማናቸው እነ ማናቸው ብለን ስንመለከት የመጡበት ዘመን በአራት መቶ ሰማንያ ወይም ደግሞ በአምስተኛው መቶ ክፍለ ዘመን ላይ ሲሆን በታሪካቸው ውስጥ አስተዋጽኦ ያደረጉትን ከምዕታችን በፊት የመጡበት ትልቁ ምክንያት በሀገራቸው የነበረው በኬልቄዶን ጉባኤ ምክንያት ጉባኤ ኬልቄዶንም ደግሞ ጉባኤ ከለባት ተብሎ የሚጠራው በሃይማኖታቸው ተሰደው የሰላም ሀገር ወደነበረችው ሰላም ወደ ሰፈነባት፣ አምልኮት ወደበዛባት፣ እግዚአብሔር የሚመለክባት፣ ባይዳዊ ስርዓትና ክፉ አስተሳሰብ በሌለባት በኢትዮጵያ የነበረውን ዜና ሲሰሙ ከብዙ ሀገራት ሀገራቸውን ትተው ተሰደው ወደ ኢትዮጵያ ገብተዋል። መተውም ያደረጓቸውን አስተዋጽኦ እንደበትን ስም ዘረዝራቸው ቤተ ክርስቲያንም ስርዓተ ቤተ ክርስቲያን ማጽናት፣ መጻይፍትን ማስተርጎር፣ መተርጎር፣ ትምህርተ ወንጌልን ማስፋፋት፣ ገዳማትን መትከል፣ ስርዓተ ምንኩስናን ማደራጀት፣ ውበት እንዲኖረው ማድረግ። ምንም ኢትዮጵያ የአምልኮት ችግር ለመግባት ስርዓቱ ግን ለጊዜው ይጎል ነበረ። ለምን ካላቸው በራሷ የሆነ የራሷ ትውልድ ዜጋ በሰፊው ተምሮ ሀገሪቱን ወይም ደግሞ ሃይማኖቷን የሚያስጠብቅ ስርዓትን የሚያስፈጽም ያንሳ ስለነበረ እግዚአብሔር ባወቀ የልባቸውን ቅንነት የምእመናኑን ሃይማኖት ተመልክቶ እነዚህን አባቶች ወደ ኢትዮጵያ እንዲመጡ በፈቃድ እግዚአብሔር አደረገ። ራሱ በፈቃዱ ከመጡ ከላካቸው በኋላ ይህን ሰጥተዋል። ለስነ ጽሁፍ እድገት ትልቅ አስተዋጽኦ አድርገዋል። በሰፉ በየገዳማቱ በብራና ትላል ግዙፍ መጻይቶችን የምናገኛቸው ከዚያን ጊዜ ጀምሮ የተጻፉላቸውና እነሱን ነው። ሌላኛው የመጡበትን ሀገር በጥቂቱ ላስታውሳችሁ። አባ አሌፍ የተባለው አባት የመጣበት ሀገር ቂሳሪያ፣ በኢትዮጵያም ከኖረ በኋላ የመሰረተው ገዳም ደብረ ሃሌ ሉያ ተብሎ የሚጠራው መጋቢት 11 ቀን ንግሱ ይነገሳል ይነግሳል ወይም ደግሞ የእረፍቱ መታሰቢያ ሆኖ ይውላል ማለት ነው። ሌላኛው ሁለተኛው አባት አባ አሌፍ ነው። ማነው? አባ አረጋዊ ወይም ደግሞ ዘቢፋኤል ተብሎ የሚጠራው አቡነ አረጋዊ ሲሆን የመጣው ከቁስጥንጥንያ ወይ ደግሞ ከሮም ሲሆን ደብረዳሞ ተብሎ የሚጠራው ታላቁ ገዳም ወገኖቻችን፣ ወደቻችን ጥቅምት 14 ሄደው አክብረው ገዳሙ ላይ ያለውን ቃል ኪዳን በረከት ተቀብለው ይመጣሉ። ገዳሙ በጠፍር የሚወጣበት ያለ የክርስቶስን ቃል ኪዳን ማለት ነው። አዳም ሳይበድ ሳለ አዳም የነበረውን ንጽሕና በእነሱ ያየርበት። አዳም ሳይበድ እንስሳት አራዊትን ይገዛ ነበር። አዳም ከበደለ በኋላ ግን እንስሳት አራዊት ያስፈሩት ነበረ። በክርስቶስ ያን ንጽህናችን ንጽህናችን ተመልሶልናልና አዳምን ሲያስፈረው ነበረ አዳምን አልታዘዝ የነበሩ እንስሳት አራዊትን በክርስቶስ እንደተመለሰልና ወደ ክብራችን እንደተመለስን ሲገልጹልን በዘንዶ ተጠምጥነው ተራራውን ወጥቶ ከዚያ ላይ ደግሞ ያለውን የገዳሙ ሕይወት የዘሩበት በዚያ በተጋድሎ ጸንተው መጨረሻ እስከ ትውልድ የሚቀጥልና እስከ ዓለም ፍጻሜ የሚኖር ትልቅ አሻራን አስቀምጦ ያለፉበት ታላቁ ገዳም ደብረ ዳሞ ተብሎ የሚጠራው ነው። ጥቅምት 14 ቀን መታሰቢያቸው በዓል ይከበራል ማለት ነው። ሌላኛው አባ አፍጼ ነው። ትንሿ እሴ ያለ እየመጣ ይሃ ተብሎ ከሚጠራው ገዳም አሁንም በኢትዮጵያ ውስጥ ካስተማረው ከተጋደለ በኋላ የሀተው ነው የሚጠራው። እንግዲያውም የመሰረተ ቢሞት 12 ቀን መታሰቢያ በዓሉ የሚከበር ወይም ደግሞ የሚውልበት ዕለት ነው። አባ ሊቃኖስ የተባለው አባትም ቁስጥንጥንያ ነው። እርሱም ከቁስጥንጥንያ መጥቶ ሮምናት ከእርሷ መጥተው በዚው እንዲው ሲያገለግሉ ሲጋደሉ ከኖሩ በኋላ ደብረ ቆናዘል ተብሎ የሚጠራው ገዳም መስርተው በስማቸው ታላቅ ገዳምን በቱሪድ የማይጠፋ ሲያለን አስቀምጠው ኅዳር 21 ቀን መታሰቢያቸው በዓል በኢትዮጵያ እስካሁን ድረስ ይታሰባል ማለት ነው። ሌላኛው ገሪማ ወይም ደግሞ ይስሐቅ ተብሎ የሚጠራው ገሪማ ግረም ከነብለው እጽዋት አይባን የመሰከሩለት ድንቅ ስራዎችን የሰራ ታላቁ አባት ከሮም ወስን የመጣ የነበረ መደራ ተብሎ የሚጠራው ነው። ገዳም መስርቶ ሰኔ 17 ቀን በትልቁ ባለ ንጹህ ይከበራል። የኢትዮጵያ ታላቅ አባት ለኢትዮጵያ የተለየ ያደረገው አስተዋጽኦ ተጋድሎ በገዱ በትንሳሩ ተዘግቦ የሚገኝ የሃይማኖቱ ጥናት የምግባሩ ቅናት፣ እንደገና ደግሞ ሃይማኖቱን ጠብቆ ወንጌልን አስተምሮ በፍሱ ተጋድሎ በዚች ሀገር ላይ አሳልፏል ማለት ነው። ሌላኛው አባ ጉባ ተብሎ የሚጠራው ታላቁ አባት ቂልቅያ ወይም ደግሞ አርሜኒያ ተብላ ከሚጠራው ሀገር ተነሱ መጥቶ በኢትዮጵያ፣ ይህም አባት በሃይማኖት ምክንያት ነው ወደ ኢትዮጵያ የመጣ ከመጣም በኋላ ገር አልታ የሚባለውን ወይም ደግሞ ጠቃር ተብሎ ይጠራል። ገዳማቸው በኢትዮጵያ ውስጥ ያለ ግንቦት ያዘጠለት መታሰቢያ በዓላቸው ይላል ማለት ነው። ከዚያ የማእታ ነው የሚጠራው ይህም ቁስጥንጥንያ ላይ ነው። እነዚህም እነዚህ የመባት ከዚያ ተነስተው መጥተው ገር አልታ ገዳማቸውን በዚያው ይታወቃል። ከአባ ሊቃኖስ የጭልቅያ ጋራ ገራዕልታ በሚባለው ቦታ ላይ ጠቀራ ወይም ደግሞ በሌላ ቋንቋ በሌላ ስም ጠቀራ ተብሎ ከሚጠራው ጥቅምት 23 ቀን የመታሰቢያ መታሰቢያ ዕለቱ በዓለም ንግሥ ይውላ ማለት ነው። ሌላኛው አባ ጰንጠሌዎን ቁስጥንጥንያ ነው ሮም ነው የመጡት ከነ አቡነ አረጋዊ ከነ አቡነ ሊቃኖስ ከነ አቡነ ገሪማ ጋራ አንድ ናቸው። አክሱም ደብረ ጾና ሰብሎ የሚጠራውን ታላቅ ገዳም መስርተው በኢትዮጵያ አስተምረው ተጋድባቸው ፈጽመው ጥቅምት 26 ቀን የእረፍት መታሰቢያ በዓላቸው እስካሁን በኢትዮጵያ ይታሰባል። ይነግ ሰዓት ማለት ነው። ሌላኛው ጽህማ አባ ጽህማ ተ የሚጠረው አንጾኪያ ው። እነርሱ የመጡበት ከአንጾኪያ ተነስተው መጥተው በኢትዮጵያ ታላላቅ ስራዎችን የሰሩ ከእነዚህ ከሳቱ ቅዱሳን አንዱ ሲሆኑ ጼዴንያ የምትባለው ታላቅ ገዳም መስርተው በመጨረሻም ጥር 16 ቀን የእረፍታቸው በዓል ነፍሳቸው የሚሆኑበት ሰዓት ነው ማለት ነው። እንግዲህ እነዚህ በዝርዝር አሁን ያየናቸው ተስዓቱ ቅዱሳን ተብሎ በአንድ ላይ የሚጠሩት ከባዕድ አገር መጥተው በኢትዮጵያ ግን በፍቅር አንድነት የኢትዮጵያ ህዝብ ተከትሏቸው ሃይማኖታቸውን አስተምረው በተጋድሎ ጸንተው ሐዋርያዊ አገልግሎታቸውን ፈጽሞ በኢትዮጵያ የቅዱስና ክብራቸውን ገልጠው ገዳማትን መስርተው ኢትዮጵያን ለሃይማኖታቸው እንጂ ለዘር ለፖለቲካ ለባዕድ ሀገር ወይም ደግሞ ለሌላ አመለካከት ሳይውሉ

በንጽህና በቅዱስና የሚያምሩ በሃይማኖታቸው ሁሉን በፍቅር የሚቀበሉ ፓንስ የሚያምኑ ወገናቸውን የሚያምኑ አሕዛብና ሳይቀር ተቀብለው አገር ሰጥተው ቦታ ሰጥተው ሰብአዊነታቸውን ብቻ ተመልክተው በፍቅር ተሸክመው ያለቁ አባቶች ናቸው ያሉን ማለት ነው። እነዚህ መካከል አፄ ካሌ እንመለከታለን። ይሄ ዘመነ መንግስት የነበረበት እነሱ ከመጡበት ዘመን ጀምሮ የነበረው ዘንግ ነበረው፣ አፄ ካሌ ነበረ አራት መቶ ሰማንያ እስከ አምስት መቶ አስራ የነበረውን ጊዜ የአይሁድ ንጉስ ፊናስ የተባለው ወይም ደግሞ ዱኖራስ ተብሎ በዛ ቋንቋ የሚጠራው በደቡብ ዓረብ ናግራን የምትባለው አገር የነበሩትን የየመን አካባቢ ያሉትን ክርስቲያኖች መከራ ሲያጸናባቸው ያሰጣቸው እንደ ግ ንጉሱ አፄ ካሌብ ወደ እግዚአብሔር አመልክቶ ጸድዮ ሰራዊት ዞ ዘምቶ ክርስቲያኖቹን አይሁዳዊውን ንጉስ ድል ነስቶ ህዝቡን አጽንቶ ቤተክርስቲያን አሰርቶ ከአስር ሺህ ሰራዊት በላይ በዚያች አገሪቱ ለክርስቲያኖች ጣጥፋቂ አድርጎ አብርሃን የተባለውን አቀፍሞ ለሀገሪቱ ትልቅ ውለታ አድርጎ ወደ ኢትዮጵያ ተመለሰ። ተመልሶም ሚያካት ለእግዚአብሔር ክብር መገለጫ ይሁን ብሎ የንግስና ዘውዱ ወደ ኢየሩሳሌም ጎልጎታ ልኮ አለም በቃ ይ መን በምናን ሆት መንግስቱን ትቶ ነው ያሳለፈው። ከዚያ ከጦርነት መልስ ራሱ የሚያሳዝነው ዛሬና ትናንትና ስናስበ ትናንትና ነገስታት ናቸው። ንግስናቸውን ደግሞ ተጠቅሞ ጥፋት አልሰማበትም። እንኳንስ በክርስቲያን በቤተ ክርስቲያን ይቀርብ ሰው በሆነ ሁሉ ጽሀት እንደ እግዚአብሔር ፈቃድ ይመሩ ነበር። አሁን በዝርዝር እንመጣለን። ደሞ ሌቱ የቤተ ክርስቲያን ቅዱሳን ነገስታት እንመለከታቸዋለን። አፄ ካሌብ ያንን ያክል የመን ድረስ አሁን ፍጹም የአህዛብ አገር ሆነች፣ ያን ጊዜ የክርስቲያን መዲና ነበረች። በሱ የነበረውን ያንን የባህል ጉዞ ተጉዞ ሰራዊቱን ይዞ ዘምቶ አገሪቱን አረጋግጦ ክርስቲያኖችን አጥንቶ ቤተክርስቲያን አሰርቶ ወደ ነበሩበት ወደ ነጻነታቸው አቅም መልሶ ሰራዊት ሰርቶ ሲመለስ እግዚአብሔር ከረዳኝ ይህን ካደረገልኝ እኔ በዚህ ዘመን በንግስና በደስታ አልኖርም ብሎ ምናኔው ነኛ። ከዚያም የእርሱን ልጁ